ተመልሰናል። አድማቻችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የባርሴሎናን ጉዳይ እንመልከት። በሁለት ወር አስር ጉዳት ገጥሟቸዋል። በርካታ ተጫዋቾቻቸው እየተጎዱ ነው የሚገኙትኝ አንድ የማጥቃት ተጫዋች ሲጎዳ፣ ሌላኛውም ደግሞ በሚቀጥለው ጊዜ ይጎዳልና ይህንን ጉዳይ እናንሳው። እንግዲህ ለባርሴሎና ከኢንተርናሽናል ብሬክ በፊት የነበረው ሳምንት ጥሩ አልነበረም። ከዛ በኋላ ግን ቢያንስ በጉዳት ደረጃ ጥሩ እንዳልሆነ እየተመለከትን ነውና እንመልከተኝ ጉዳይ የባርሳ የጉዳት ቀውስ በጣም አስደንጋጭ ነው። በቅርብ ጊዜ ደግሞ ኤል ክላሲኮ እየመጣ ነው። ስለዚህ በዛ በሳንቲያጎ ቤርናቤው ነው የዚህ ውድድር ዘመን የመጀመሪያው ኤል ክላሲኮ የሚደረገው። ከዚህ ጨዋታ በፊት አሰልጣኝ ሀንዚ ፍሊክ በርካታ ተጫዋቾችን በጉዳት ላይ ያሰልፉ ይችላሉ። በእርግጥ እየተመለሱ ያሉ አንዳንድ ተጫዋቾች አሉ። ግን የጉዳቱ ማዕበል ገና በሁለት ወር አስር ተጫዋቾችን ለተለያዩ አይነት ጉዳቶችና ከሜዳ መራቆች ስለዳረጋቸው ይሄማ ኖርማል አይደለም አሉ እንደዚህ የውድድር ዘመኑ እንደተጀመረ ይሄ ሁሉ ሰው መጎዳቱ የሁሉ ተጫዋች ከሜዳ መራቁ በፍጹም ኖርማል አይደለም የሚል አስተያየት ሰጡ። ይሄ ወጀብ የጀመረው በጋቪ ጉዳት ነው። ኦገስት 30 ጋቪ ተጎዳ። የጉልበት ጉዳት ነው ተባለ። ከሜዳ እንደሚርቅ ይታወቅ ነበር፣ ግን ከሜዳ የሚርቅበት ጊዜ አስደንጋጭ ሆነ። ከአራት ከአምስት ወር ጋቪ ወደ ሜዳ አይመለስም። ደግሞ ባለፉት ጥቂት አመታት ደጋግሞ ጉዳት ፈትኖታል ይህንን ተጫዋች በሱ ጀመረ እንጂ ከዚያ ከሶስት ቀን በኋላ አሌሃንድሮ ባልዴ የባርሰሎና በጣም ወሳኝ ከምላቸው ተጫዋቾች መካከል አንደኛው ነው። ግን ያለፈው የውድድር ዘመን መጨረሻን ጉዳት ያስቸግረው ጀምሮ ነበር። አሁን ደግሞ ባለፈው በሴቪያው ጨዋታ እስኪመለስ ድረስ ከወር በላይ ከሜዳ ራቀ። ሴፕቴምበር ሶስት ነበር የተጎዳው። ከዚያ ጥቂት ቆየና ላሚኒ ያማል ተጎዳ ለስፔን ብሔራዊ ቡድን ሲጫወት ጉዳቱ ተባባሰ እና ጉዳት እንዳለበት እያወቁ ነው ኢንጀክሽን እየሰጡ ያጫወቱት ብለው አሰልጣኝ ሀንዚ ፍሊክ በነገሩ መበሳጨታቸውን ገለጹ። ከስፔን ብሔራዊ ቡድን አሰልጣኝ ሉዊስ ደላፎንቴ ጋር እንዳልኩት ሰጣ ገባ ውስጥ አስገብቷቸው ነበር። የብሔራዊ ቡድን አሰልጣኝ አልነበር ነበር እንዴ? እሱ እንደ አይነት ነገሮች እንዴት አይረዳ ምናምን አሉ። ደግሞ ሉዊስ ደላፎንቴ ግን ላሚን ያማል ከተጎዳ በኋላ አሁን ሁለተኛ ጉዳቱ እኮ ነው። አሁን ልምምድ መስራት ጀምሯል ግን በዚህ ውድድር ዘመን ብቻ ሁለተኛ ጉዳቱ ነው። በመጀመሪያው ጉዳቱ ሶስት የላሊጋ ጨዋታዎች እና አንድ የቻምፒየንስ ሊግ ጨዋታ አለፈው። በሁለተኛው ጉዳቱ ደግሞ የሴቪያ ጨዋታ ላይ ያልተሳተፈ ባርሴሎና፣ በሰፊ ውጤት የተሸነፈበት ጨዋታ ነው። ከሱ ቀጥሎ ፌርሚን ሎፔዝ ተጎዳ። ይሄ ተጫዋች አሁን አገግሟል እየተባለ ነው። ለዢሮናው ጨዋታ ይደርሳል እየተባለ ነው። እሱና ላሚን ያማል ልምምድ ጀምረዋል። ግን እሱም ተጎድቶ አሁን ያለፉትን ሳምንታት አልነበረም። በሄታፌው ጨዋታ ነበር የተጎዳው። እስካሁን ድረስ ገና የውድድር ዘመኑ ተጀምሮ ሁለት ወር ቢሆኑ ነው። ኦገስት አጋማሽ ነው ያው ሲዝኑ የጀመረው። አሁን ኦክቶበር አጋማሽ ነው። ሁለት ወር። ሊያውም ባርሳ እንደ ሪያል ማድሪድ፣ እንደ ቼልሲ፣ እንደ ፓሪስ ሳንጀርማን፣ እንደ ዶርትሙንድ፣ እንደ ዩቬ፣ እንደ ባየርን የዓለም የክለቦች ዋንጫ ላይ አልተሳተፈም። ተጫዋቾቹ የተሟላ እረፍት የተሟላ ፕሪሲዝን ነበራቸው። ያ የዓለም ዋንጫ ተጽዕኖ ነው ምናምን እንዳ የዓለም የክለቦች ዋንጫ ጫና ነው እንዳቲ እረፍት ነበራቸው። እንዴት በዚህ ቅጽበት አሁን ከቼልሲ ተጫዋቾች ብዙ ሲጎዱ ከዛ ጋር ነው ሪሌት የምናደረገው። ኮል ፓልመር ሲጎዳ ለምሳሌ ምንም እረፍት አልነበሩም በዛኛው ሲዝንና በዚህኛው የውድድር ዘመን ጅማሬ መሀል በቂ ረፍት አልነበረም። በቂ ፕሪሲዝን አልነበረም። ቼልሲ ውስጥ ጉዳት ሲበዛ ወይም ፔዥ ውስጥ ጉዳት ሲበዛ እንደዛ ነው የምንለው፣ ወይ ሪያል ማድሪድ ውስጥ ጉዳት ቢመጣ እንደዛ ነው የሚባለው። ባርሳ ግን ከዚህ ነጻ ነው። እንዴት የጉዳቱ መጠን እንደዚህ እንደበዛ ለእነሱም እንግዳ ሆኗል። የሚያስገርመው ገና ካሁኑ ሶስት ሰርጀሪዎች አድርገዋል የባርሰሎና ተጫዋቾች። ቅድም ያነሳሁት ጋቢ አንደኛው ነው። ሰርጀሪ ያስፈልጎታል፣ የጉልበት ነው። ግብ ጠባቂያቸው ጆዋን ጋርሲያም ሰርጀሪ ያስፈልጎታል። እና ሶስት ተጫዋቾቻቸው ሰርጀሪ ያስፈልጓቸዋል። አሁን ደግሞ የሌቫንዶቭስኪ መጎዳት የተለያዩ የጊዜ ኤስቲሜሽኖች ሲቀመጡ ነው ማየው። ሌቫንዶቭስኪን አንዳንዶች ሶስት ሳምንት፣ አንዳንዶች ከአራት ሳምንት፣ ከአምስት ሳምንት፣ ከወር በላይ ከሜዳ ሊርቅ ይችላል ይላሉ። በቀደም በአንዴ ጃስፍሮን የተጫወተው ለፖላንድ ብሔራዊ ቡድን ለምን ጨዋታውን ጨረሰ? ምናልባት ፍሊክን ሌላ የሚያናድዳቸው የብሔራዊ ቡድን ውሳኔ ሊሆን ይችላል። ጨዋታውን ባንዴጅ አስሮ ነው የጨረሰው። ከዛ ጨዋታ በኋላ ነው ባርሰሎና ራሱ በዌብሳይቱ ላይ ለሳምንታት ብሎ ቁጥር ባይጠቅስም ለሳምንታት ከሜዳ ይርቃል ያለው። በዚሁ የብሔራዊ ቡድን ጨዋታዎች ላይ ዳኒ ኦልሞም ተጎዳ። የኦልሞም ጉዳት እንደዚሁ ረጅም ጊዜ ማለት በትንሹ ለሶስት ሳምንት ከሜዳ የሚያርቅ ጉዳት። አሁን እነዚህ ከኤል ክላሲኮች የሆኑ ተጫዋቾች ናቸው። እስኳዱን እንደ እስኳድ እንኳ ብነው የመጀመሪያ አስራ አንዱን ከወሰንን ብዙ ከስኳዱ መካከል 50 ፐርሰንቱ የሉ። 30 ተጫዋቾች አሏቸው ብንል 10 ተጫዋች ከተጎዳ 30 ፐርሰንት ማለት ብዙ ነው። ራፊኛ የሃምስትሪንግ ጉዳት ገጥሞታል። እሱም ለኤል ክላሲኮ ይደርሳል የሚለው ተስፋ አሁን በጣም ጠባብ እየሆነ መጥቷል። እስከ አርብ ልምምድ ከጀመረ ተስፋ አለው እየተባለ ነበር፣ ግን እስከ አርብ ልምምድ የሚጀምር አይመስልም እስከ ነገ ድረስ ሌላ ሰርጀሪ ያስፈለገው ተጫዋች የውድድር ዘመኑ ሳይጀምር የተጎዳው አንበላቸውና ግብ ጠባቂያቸው ማርክ አንድሪ ቴርሽቴገን ነው። እሱም እንደዚሁ አራት ወር ምን ያህል ጊዜ ነው የሚለው መቼስ ድራማ ነበር እንደምታቂው፣ መሳ ግን እሱም ቢሆን ግማሽ ሲዝን ያልፈዋል። እና ሃንዚ ፍሊክ በነገሩ ተናደዋል። በጣም ኖርማል አይደለም አሉና መመርመር ግን አለብን። እና የፊትነስ ስታፋቸውን፣ የልምምድ ሎዳቸውን፣ የጨዋታ የአካል ዝግጅት ሜሰዳቸውን ሁሉ ማጥናት ጀምረዋል። ለጊዜው ግን ምርጫ የላቸውም። ብዙ ወጣቶችን ሊጠቀሙ ይገደዳሉ። የተወሰኑ ተጫዋቾችን ሚና ኢምፕሮቫይዝ ያደርጋሉ። ለዚህ ነው ሰሞኑን የፔድሪ ለስፔን ብሔራዊ ቡድን በእያንዳንዱ ጨዋታ እየተሰለፈ መቀጠል ትልቅ ስጋት የነበረው። አምና በ2024 25 የውድድር ዘመን ለስፔንም ለባርሳም 69 ጨዋታ ያደረገ፣ ከዚህ በፊት የጉዳት ታሪክ ያለው በአንድ ዓመት 73 ጨዋታ በማድረግ የአውሮፓ ዋንጫን ኦሊምፒክን ጭምር በአንድ ክረምት ተጫውቶ የእግር ኳስ ሕይወቱን አደጋ ውስጥ ከቶ የነበረ ነው እና ያልተለመደ አይነት የጉዳት ምት ነው የደረሰባቸው አስር ተጫዋቾች በሁለት ወራት። እና እንግዲህ የፌራንቶሬስን ሳልጨምር ነው እዚህ ላይ ፌራንቶሬስ መስል ፋቲግ ነው። ስለዚህ ረፍት ብቻ ከወሰደ ጉዳት አይደለም፣ ነርስ የሚደረግ ጉዳት የለበትም ቶሎ ይመለሳል ምናምን እየተባለ ያለው እና ኦገስት መጨረሻ ጀምሮ ነው እንግዲህ፣ በአጭር ጊዜ ውስጥ ደ ከኦገስት መጨረሻ ከጀመርንማ በአንድ ወር ተኩል ነው የሁሉ ጉዳት የመጣው ማለት ነው። ምክንያቱም ኦገስት 30 የመጀመሪያው የጋቪ ጉዳት የተመዘገበው እና እያንዳንዱ ተጫዋች ሲጎዳ ቆየ። ላሚኒያማ ላይ በሽሽት ጉዳት ነበር የገጠመው ለዛ ነው ስፔን ብሔራዊ ቡድንም ተጫዋቾቹን የማይንከባከብ ብለው የተቹት። ግን አንድ የሚያሳስብ ነገር ያለ ይመስላል ምናልባት ከአሰልጣኙ ልምምድና ከጨዋታቸውም ጫና የመጣ ሊሆን ይችላል የሚል አስተያየት እንዲሰጥ ያደረገው፣ ከአስሩ ጉዳቶች ሰባቱ የጡንቻ ጉዳቶች ናቸው፣ የሀምስትሪንግ የመስል ጉዳቶች ናቸው። እንዴት ነው የሚጫወቱት? ፍሊክ ብዙ ፕሬስ የሚያደርግ በሀይ ላይን የሚጫወት በኃይለኛ ኢንቴንሲቲ የሚጫወት ቡድን ነው። ግን አንድ ሰው ላይ ዓይን አርፏል። ሁሊዮቱስ የሚባሉ ሰው አሉ። እኔ ብዙ ጊዜ አንስቻቸው ነበር። አምና የብዙ የባርሰሎና ተጫዋቾች የፊትነስ ሬከርድ ተሻሽሏል። ከኚህ ባለሙያ መምጣት በኋላ የዛሬ ዓመት አካባቢ ነው የመጡት። ኦክቶበር 11 ነው ባርሴሎና በይፋ እሳቸውን አዲሱ የፊዚካል ፕሪፓሬሽን ኃላፊ በማድረግ የሾማቸው። ሁሊዮ ቱስ በዚህ ሙያቸው በጣም የሚደነቁ ናቸው። እና እንደመጡ ምን አሉ? ጉዳት አስቀራለሁ ብሎ ቃል መግባት አይቻልም። ጉዳቶቹ አንድ አይነት አይደሉም፣ እና አይተነበዩም። እና የኤስኤል ጉዳት ስብራት፣ ምን ልትተነበዩት ቀድማችሁ ልትዘጋጁበት አትችሉም ግን 50 ፐርሰንት የሚሆነውን የጉዳት መጠንን ግን በዝግጅት ላይ በምናደርገው ዝርዝር ሲስተማቲክ በመሆን 50 ፐርሰንት ጉዳት መቀነስ እንችላለን፣ ታያላችሁ። ይሄንን ግን ይሄ ዝም ብሎ ግምት ሳይሆን በጥናት የተደረሰበት ነው። ሰርቶላቸው ነበር አምና። ባርሰሎና አምና ስኬታማ ከሆነባቸው ምክንያቶች መካከል አንደኛው የቡድኑን አብዛኞቹን ወሳኝ ተጫዋቾች በጤና ማቆየቱን አስገዳጅ ጉዳቶች ነበሩ። የማርክ ቤርናል ጉዳት ለምሳሌ የኤሲኤል ጉዳት ነው። ምን ማድረግ ይቻላል? ቀድመሽ ልትከላከያት ሲ ገና ሲዝኑ እንደተጀመረነት የጎዳው ነው። ከዛ ውጪ ግን በተለይ የመሰል ጉዳቶችን በሚያስደንቅ ሁኔታ ነበር የቀነሱት። አሁን አልሰራ ሲል ደግሞ ትኩረት እሳቸው ላይ ያለ። ከዚህ በፊት አስታውሳለሁ፣ ታስታውሻለሽ የሁለት ያው የሪያል ማድሪድ ውስጥ ጉዳት በበዛበት ጊዜ የሪያል ማድሪድ የፊትነስ አሰልጣኞች የፊትነስ ኃላፊዎች በተለያየ ጊዜ ጥያቄ ይቀርብባቸው ነበር። አንድ በጣም የሚደነቁ ፈረንሳይ ነበሩ፣ ግሪጎሪ ዱፖ የሚባሉ የ2018ን የፈረንሳይ ብሔራዊ ቡድን በአካል ያዘጋጁ ሰው ናቸው። ለቶርናመንት በተለይ በጣም የሚሆኑ ናቸው ይባላል። ለዚህ ነው ሪያል ማድሪድ ከኮቪድ እንደተመለሰ የቶርናመንት ፎርም ነው የነበረው። 11 ጨዋታ ብቻ ነው ያደረገው። ከሁሉም ቡድኖች የበለጠ ፊት ያደረጉት ሪያል ማድሪድ ነው። ለእንደዚህ በአንድ ወር ምናምን በሁለት ወር ለሚያልቅ ውድድር ቡድን ሲያዘጋጁ በጣም የሚደነቁ በዩኤፋም፣ በኤክስፐርቲዛቸው ብዙ የሚደነቁ ናቸው እና ጉዳት ሲበዛ መጀመሪያ እሳቸው ላይ ነበር ጫና የበዛው። ከዛ በኋላም በአንቸሎቲ ስር የነበሩት የፊትነስ አሰልጣኝም እንደዚሁ የአንቸሎቲ ቅጥር አይደሉም፣ የሪያል ማድሪድ ሹመኛ ናቸው። ሪያል ማድሪድ ነው የቀጠራቸው፣ ግን እሳቸውም እንደዚሁ ጫና ውስጥ ገብተው ነበር። ጉዳት ሲበዛ የፊትነስ ትሬኒንጉ እንዴት ነው ዝግጅቱ እንዴት ነው የሚል ጥያቄ ይነሳል። አሁን አምና ብዙ የተደነቁት ሁሊዮቱስ የዚህ ትችት ሰለባ ናቸው። ግን አንዳንዶቹን ተጫዋቾች ደግሞ ነጥሎ ማየት ሳያስፈልግ አይቀርም። ለምሳሌ ዳኒ ኦልሞ። ዳኒ ኦልሞ እኔ የፈረመም ጊዜ ያነሳሁት ይመስለኛል። ምሳ በላይብዚሽ እያለ ያው እድሜ ለካናል ፕላስ ቡንደስሊጋን ከቨር እናደረግ ነበር። ስለዚህ ብዙ ለማጥናት እድል ነበረኝ። እሱን ከዲናሞ ዛግሬብ ጀምሮ ሲዝን አይጨርስም። በጣም የሚ በጣም ኃይለኛ የፊትነስ ችግር ያለበት ነው። ባርሳ ሲያስፈርመው አንዱ ስጋት የነበረው ይሄ ተጫዋች እንዴት ነው የጉዳት ታሪኩ እኮ አስተማማኝ አይደለም ነው። አምና እንዲያው ደህና ነበር፣ አስራ ሰባት ጨዋታ ግን አልፎታል። በደቂቃ ካየሽው ግን ባርሳ ከተጫወታቸው ደቂቃዎች አርባ ፐርሰንት እንኳ አይሞላ ሜዳ ውስጥ የተገኘበት ጊዜ። አሁን ደግሞ ይኸው በድጋሚ ከሜዳ ራቀ። በጣም የተለየ ባለ ክህሎት ተጫዋች ነው። ግን ደግሞ ጉዳት ደጋግሞ ይጎበኛዋል። እድለኛ አይደለም። በአምስት ዓመት ውስጥ አስራ አንድ ጉዳቶች ገጥመውታል። በሲዝን በአቬሬጅ ሁለት ማለት ነው እና ጉዳቶቹ ደግሞ እንደዚህ አንድ ሳምንቱና ብቻ የሚያሳርፉ አይደሉም። አንዳንዶቹ ሲዝን የሚያበላሹ አይነት ጉዳቶች ናቸው። አሁን ይህንን የሁሊዮቱስ ችግር ነው ማለት አት ግን የመሰል ጉዳት መብዛቱ ግን ባርሳ እንዴት ነው የሚዘጋጀው የሚል ጥያቄ እንዲነሳ ያደርጋል እሳቸው የፕሪቬንሽንን ጉዳይ አምና የሰራ ፕሪቬንሽን ዘንድሮ ለምድን አልሰራ? ያለ ዝግጅት ነበራቸው። አርፈዋል በጣም ያለፈው ሲዝን ሎድ ብዙ እንዲሰማቸው አይሆኑም። ባርሰሎና በሁሉም ውድድሮች ብዙ ርቀት ሄዶ ነበር። ግን ለምንድን ነው ይሄ ፕሪቬንቲቭ ወርክ የሚሉት ጉዳት ከመከሰቱ በፊት የመከላከል፣ ከዛ ደግሞ ሬድ ዞን ይባላል ተጫዋቾች ሊጎዱ ሲሉ መስል ሎድ፣ የጨዋታ ብዛት ላይ የሚመጣ ጫናና በማጥናት አናላይዝ በማድረግ አሲሜትሪካል ትሬኒንግ ይባላል ምሳሌ ፔድሪ ሁሉንም ጨዋታ ይጫወታል እና የሚቀጥለው ትሬኒንግ ላይ ብዙ ጨዋታ ካልተጫወተ ተጫዋች ጋር ተመሳሳይ ልምምድ ሎድ አትሰጩ። ቀስ እያለ ወደ ቀዩ ቀጠና እየገባ ነው፣ በቀላሉ ሊጎዳ የሚችልበት ደግሞ መድከሙን ታያለች። አንድ አሁን የፓሪስ ጀርመን ጨዋታ ላይ ባርሳ ጨዋታን መቀየር በሚፈልግበት ጊዜ ነው ተቀይሮ የወጣው። እየደከመ ነው በአካል የእሱ የጨዋታ መብዛት ነው። ግን አምና የሰራ ነገር አሁን እንግዲህ እየሰራላቸው አይደለም እና ደግሞ አሁን ጉዳት አፎርድ የማያደርጉበት ጊዜ ላይ ነው ያሉት በስድስት ቀን ሀያ ሶስት ጨዋታ በ ሀያ ሶስት ቀን ስድስት ጨዋታ አቀያየር በሀያ ሶስት ቀን ስድስት ጨዋታ ያደርጋሉ በየሶስት ቀኑ ጨዋታ አለባቸው ማለት ነው ቢዚ ነው በጣም የሚቀጥለው ኢንተርናሽናል ብሬክ እስኪመጣ ድረስ የሚቀጥለው ኢንተርናሽናል ብሬክ ም ሲመጣ ደግሞ ችግር ነው ይዞ የሚመጣ ምክንያቱም ከአስሩ ጉዳቶች አራቱ ለብሔራዊ ቡድን ሲጫወቱ ነው ተጫዋቾቹ ጉዳት የደረሰባቸው ኦልሞም ላሚን ያማልም ሌቫንዶቭስኪ እነዚህ ለባርሳ ሳይሆን ለስፔን ሲጫወቱ ነው ጉዳት የደረሰባቸውና ባርሳ በተለይ ኤል ክላሲኮ እየደረሰ ስለሆነ ነው እንግዲህ ነገሩ የበለጠ አሳሳቢ የሆነው። ብዙዎቹ የመስል ጉዳቶች መሆናቸው ግን አጫዋወቱ ነው ወይስ ምንድነው የሚል ጥያቄ ያስነሳል። ቢዚ ነው እንደምታውቂው፣ ሁለት ኢንተርናሽናል ብሬክ ነበር። ገና በሁለት ወር 14 ጨዋታ ተጫውተዋል። ብዙዎቹ የባርሴሎና ተጫዋቾች ብዙ ጨዋታ መጫወታቸው ግልጽ ነው ግን የአለም ዋንጫ ለምሳሌ እንደ ሰበብ ሊቀርብ አይችልም። የባርሳ የጉዳት መጠን ግን አሰልጣኙን የበለጠ ኢምፕሮቫይዝ እንዲያደርጉ፣ ሌሎች መፍትሄዎች እንዲፈልጉ የሚገፋቸው ሳይሆን አይቀርም። አምና ከሞላ ጎደል ይሄንን ብዙ ጊዜ መፍትሄ ፈልገውለት ተሳክቶላቸዋል። ዘንድሮስ ምን ያደርጋሉ? ትልቅ ራስ መታት ሳይሆን አይቀርም። ለብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች የተላለፈ የጉባኤ ጥሪ የብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች 16ተኛ መደበኛ ጠቅላላ ጉባኤ